ጽናት እና ኪራ ፍቅራቸው እንደገና አድሰው እየተደሰት ነው። በጣም ደስ ይላል። ከዛ ሁሉ መከራ ስቃይ፣ ከብዙ መከራ ውስጥ ወጥተው እንግዲህ ኪራና እና ጽናት ዛሬ እንግዲህ ሙሽራው ሙሽሪት ሆነዋል ማለት ነው። ፍቅራቸውን የተገላለጹ በፍቅር እየኖሩ ይገኛሉ ማለት ነው። እንግዲህ ምሩም ደግሞ ከአማታ ጋር ታወቃለች ማለት ነው። በጣም ደስ ብሏታል። ያው እንግዲህ ደግሞ አንድ ሀሳብ ይዟታል። ምሩ ደግሞ እንግዲህ ማለት ነው እሱም ምንድን ነው ህመምተኛ መሆኗን እንግዲህ ስትሰማ ቤተሰቦቹ የናሁሜ ቤተሰቦች ምን እንደሚሉ ጨንቋታል ማለት ነው። ምሩዬ እንግዲህ ያው ህመምተኛ መሆኗን ሲሰሙ የናሁሜ ቤተሰቦች ይቀበሏት ይሁን አይቀበሏት ይቀበሉኝ ይሁን አይቀበሉያት ሀሳብ ይዟታል። ግን ናሁሜን እንግዲህ በማገኘቷ በጣም ደስተኛ ናት። ግን እንግዲህ ከአማቷ ጋር ታወቃለች። አማቷም ደግሞ በጣም በጥሩ ሁኔታ ተቀብላታለች ማለት ነው። ግን እንደ በኋላ የናሆሚ ቤተሰቦችን ያንተኛ እንዲሆንኩኝ ሲሰሙ ከቤተሰቦቹ ጋር ይጣላ ይሆን ላይ ይቀበሉለት ይሆን እኔ ናሆሚን ከቤተሰቦች ጋር እንድጣላ አልፈልግም እያለች እንግዲህ ሀሳብ ይዟታል። እንዲሁም ደግሞ ሰላም ሰላም ደግሞ ሁን ላይ በጣም ህይወት ከብዳታለች። እንግዲህ ሰላም እህቷ በጣም በልጅነቷ እንግዲህ ባል አግብታ በባሏ ብዙ መከራ እንደደረሰባት እና እህቷም ታገር ተሰዳ እንደሄደች እና እሷም ብቻዋን ደግሞ እንደምትኖር ተናግራ ነበር። እና ያው እንደውም ምሩና ጽናት ይህም እንዴት ነው አንቺ ሲሆታ ጓደኛ አለሽ ብለው ሲጠይቋት በጣም እየተበሳጨች እና ሆድ እየባሳት ነበር። አሁን ላይ ደግሞ እህቷ ባለችበት ሀገር የእህቷ ባልቤት ቤተሰቦች እንግዲህ እያሰቃዩባት እና እሷም ደግሞ እንግዲህ እየበጠበጧት ህይወት እንዲያስጠላት እየተናገረች ነበር። አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናቸው? ከነጋ ሁሉ ሰላም አልሐምዱሊላሂ ረቢል ዓለሚን በያላችሁበት አላ ሰላማችሁን ያብዛላችሁ እያልኩ ጽናትና ኪራ እንግዲህ ድራማ እንደቀጠለ ነው። መከራውም ሁሉም ነገር ለእሶውም ሁሉም አልፎ እንግዲህ ዛሬ ኪራና ጽናት በደስታ ፍቅራቸውን እያጣጣሙ ይገኛሉ ማለት ነው። እንግዲህ በጣም ደስ ይላል። ያው ትዕግስት ካለ ሁሉም ነገር ያልፋል፣ የማያልፍ የለም። ከዛ ሁሉ መከራ እንግዲህ ያሳለፉትን መከራ ሁሉ እናውቃለን። የሁሉ መከራ አልፎ ፅናትና ኪራ እንግዲህ በፍቅር እየኖሩ ይገኛሉ፣ አሁን ላይ ማለት ነው። በጣም እየተደሰቱ ይገኛሉ ማለት ነው። ደስታችሁ ያርዝምላችሁ ብለናል። እንግዲህ እንደውም ምሩ ደግሞ በጣም ደስተኛ እንደሆነች ከነአሁሴ ጋር እየተሳሳቁ ጸናትም እንዲሁ እያሽከረም ማት ነበር ማለት ነው። ሰላም መቸም የስራሽን ማለት ነው ሰላም መቸም ጽናትን አሽኮርም ማገደለቻት ማለት ነው። ያው ጽናት ደግሞ ታፍራለች፣ ኬራንም ታፍራለች። ስለ ፍቅርም ሲያወሯት እንግዲህ ታፍራለች። ብቻ ጽናት ማለት ነው ሰላም ደግሞ በቃ ታፍራለች። ግን አለቃትም ታሽኮረም ማት አለች ማለት ነው እና በቃ በሆነው ባልሆነው ሆኖ ታሳፍራ ታላይ ሰላም ማለት ነው። እንግዲህ አዲስ ፍቅር እያለች እንዲሁም እንግዲህ ሰላምን የእህቷ ቤተሰቦች አንድ ለቃችሁም እያሉ በስልክም እየደወሉ እንደሚበጠብጧት እና በደብዳቤም እንደሚረብሿት። በጣም ያስለቀስፋት ወይም ደግሞ እየረበሻት እህትሽን ባለችበት እንደ ጓደኛ ሆነን ቀርበን እንገላታለን ብለው ደብዳቤ ጽፎ፣ በጣም ተበሳጭታ እያለቀሰች ነበር፣ ፀናት ነበረች እንግዲህ የደረሰችላት። ምን ሆነሽ ነው ያለቻት፣ ስታባብላት እየነገረቻን ነበር። እና በቃ የኛ ህይወት መቼ ነው በቃ መቼ ነው የሚተውን እያለች በጣም መጥፎ ስሜት ውስጥ ሆና ነበር፣ ሰላም ማለት ነው። እንዲሁም ደሞ ከቤት ከነጽናት ቤት የወሰዷት ጊዜ ስለ ነጽናት ጽናክትና ኪራ ፍቅር እንዲሁም ደግሞ ምሩም ከናሁጋ ያላት ፍቅር በጣም ደስተኛ እንደሆነች ና በቃ ህይወት እንደማረግላቸው እየተሳሳቁ እንግዲህ እያመሰገኑ ነበር ስለ ፍቅር ሁኔታቸው ማለት ነው። እዚሁ መሀል እንግዲህ ምሩ ደግሞ ሰላምን ሰላምዬ አንቺስ እንዴት ነው? ጓደኛ አለሽ? የህይወት አጋር ምንድን ነው? ጓደኛ አለሽ? እያለቻት እየጠየቀቻት ነበር ማለት ነው። እሷ ሰላም ያው ሆን ላይ ምንም ስሜት የላት እንዲህ ያለ ነገር ማለት። ምክንያቱም በፊት በህቷ የደረሰ ነገር በጣም ተስፋ አስቆርጧታል እና እኔማ ወንዶችን በጣም ነው በመጥፎ ፊት የማያቸው እያለች ነበር። ምን ምን ማ እንዴት ነው የምታያቸው እያለ ነበር ጽናት ደግሞ። እና አይ እኔ ወንዶች ሳያቸው ይመጣልኝ እንጂ አሁን እንዳሳይሽ አልችልም እያለቻት ነበር ሰላም ማለት ነው። ምን ማን ነው ደግሞ ይሄ ነገር ቁም ነገር ሲዋር ሲሪየስ ሳትሆን ማለት ሰላም እያለቻት ነበር መሩና እንዴት ነው እኔ የህቴን ህይወት ምስቁልቁል ላደርገው ተደርጋ አሁን እንደገና ስለ ጓደኛ የምታወሩኝ እያለቻት ነበር። ነውስ እኔም ሁለተኛ ስህተት ስር እያላችሁ ነው እያላች ነበር። አንዳንድ ጊዜ ሰው ልብ ተሰብሮ ና የሰውት ምስቁልቅል ብሎ ስናይ ራሳችን እንፈራለን ማለት ነው። እንደዛ ሴት እያለቻቸው ነበር። እና የማታቆን ነገር አላችሁ። እስኪ ተውኝማ ስለ ኑሮ አጋርና ስለ ወንድ ልጅ አታውሩብኝ አልፈልግም እያለች ነበር። ሰላም ማለት ነው እንግዲህ እሷታቸው ስትሄድ፣ ምሩና ጽናት በእርግጥ ብዙ ብስሮት አላት። ብዙ መከራ በህቷ አሳልፋለች፣ አይታለች፣ ትፈራለች እየነበር ጽናት ና ቢሆንም እኛ ጓደኞቿ ነን። ስለዚህ መፍትሄ መፈለግ አለብን። ብቸኝነቱ እስከ መቼ ነው? በእርግጥም ብቸኝነት መሮኛለን እያለች ነበር ሰላም። ነገር ግን ደግሞ የህይወቴ የእህቴን ታሪክ ወደኋላ መለስ ብዬ ሳየው እፈራለሁ እያለች ነበር። አዎ ምን ያጋጠመን እሷን ህይወት ተመሰቃቅሎ ሲቀር እሷም ደግሞ ይሄ ይከተለኛል ብላ ሰላም ፈርታለች። እንግዲህ የእህቷ ቤተሰቦች፣ ባሏ ቤተሰቦች የሚፈልጉት ከእሷ ጋር የሆነ ወረቀት ወሳኝ ወረቀት እንዳላቸውና ያን እንደሚፈልጉና እንዲሁም ደግሞ በዛ ጊዜ ወንድ ማን ነው? የእህቷ ባል እንግዲህ፣ የእህቷ ባል እንግዲህ በፈጸመው ነገር ላይ እህቷን እንፈልጋለን እያው ሲያሰቃዩቸው ስታይ ነው። አሁን ላይ ወንድ እጅ ያስጠላት ማለት ነው። ቢሆንም ምሩና እንግዲህ ፀናት መላ እንፈልጋለን ተዙ ሙድ እናወጣታለን እያው ነው። አዎ ጓደኝነት የጓደኝነትን ጋላችሁ ባይዘወይ ሁሉም መልካም ናቸው። ሰላምንም እንግዲህ

እንግዳ አስተናገዱ ማለት ነው። ከዚያ እንግዲህ እና ሆሜ እናቱ ጋር እየቀለደ ነበር ማለት ነው። ቶቶ ውለዱ እናት እና አባት ካለ ውለዱ፣ ክበዱ፣ ከበዱ እያለች ነበርና፣ ጸላም ደግሞ መቼም ሰው ታገባ ውለዱ ነው የሚባለው እያለች ነበር። እና አባት እና እናት ካለ ነው ማድረግ የሚታየው ውለዱ መግባት ብቻ ሳይሆን ውለዱ ክበዱ እያለች እየመከረቻቸው ነበር ማለት ነው። ብቻ እንግዲህ የኪራና የጽናት ፍቅር ተመልሷል። እንግዲህ የምንለምሩ እንኳ ቅድም ነው ያማረ ነው። ብቻ ፍቅራቸው እስከ መጨረሻ ያደርግላቸው። በጣም ደስ የምል ነው ዋነው ውድ ቤተሰቦች ሰብስክሪን ክሽረት እያረጋችሁ ቤተሰብ ሆኖ